መኖሪያ ቤት በመስበር ገንዘብ የሰረቁት ግለሰቦች በእስራት ተቀጡ። በካፋ ዞን የጸታ ወረዳ ሾና ያለፋ ቀበሌ የግል ተበዳይ በከብት ማደለብ ስራ ተሰማርተው የሚገኙ ሲሆኑ በዕለቱም የደለቡ በሬዎችን ሸጠው ገንዘብ ማውጣታቸውን ሁለቱ ተጠርጣሪዎች አጥንተው የስርቆት ወንጀሉን ፈጸማቸው ተገልጿል። ግለሰቦቹ የስርቆት ወንጀሉን የፈጸሙት በሌሊት ሲሆን መኖሪያ ቤት ሰብረው በመግባት ከግል ተበዳይ 178500 ብር መስረቃቸውን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ የሕዝብ ግንኙነትና የኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀን ያሰፋ ለብስራት ራዲዮና ቴሌቪዥን ተናግ ተናግሯል። የጸጥታ ወረዳ ፖሊስ ተጠርጣሪዎችን ለመያዝ ባደረገው ክትትል ቦንጋ ከተማ ጠሎ በራ አካባቢ ሁለቱን ተጠርጣሪዎችን የሰረቁትንና ሁለት ስለታም ጩቤ ጋር መያዛቸውን አስረድቷል። በአካባቢው የባንክ አገልግሎት ባለመኖሩ ነጋዴዎችም አብዛኛውን ጊዜ ገንዘቦችን መኖሪያ ቤታቸው አስቀምጠው የንግድ ልውውጥን የሚያደርጉ በመሆናቸው ለስርቆት ተግባር ተጋላጭ ያደረጋቸው እንደሚገኝና የሚመለከታቸው በዘርፉ የተሰማሩ አገልግሎት ሰጪ ተቋማትም በጉዳዩ ላይ ትኩረት ሰጥተው ሊሰሩ ይገባል ሲሉ ኢንስፔክተር ድርዝን ያሰፋ ለብስራት ራዲዮ ተናግረዋል። መረጃው የሳሙራይ ስዩም ነው። በኦሮሚያ ክልል በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የ20 ሰዎች ህይወት ማለፉ ተሰምቷል። በኦሮሚያ ክልል ከግንቦት 11 እስከ ግንቦት 17 ቀን 2017 ዓ ም ድረስ ባሉት ቀናቶች በደረሱ የትራፊክ አደጋዎች የ20 ሰዎች ሕይወት ሲያልፍ በ14 ሰዎች ላይ ከባድ፣ በሁለት ሰዎች ላይ ደግሞ ቀላል የአካል ጉዳት ደርሷል። በንብረት ላይ የደረሰው ውድመት በገንዘብ ሲተመን ከ300 ሺህ ብር በላይ የሚገመት ነው። ከደረሱት የሞት አደጋዎች ውስጥም የ11 ሰዎች ህይወት ያለፈው ባሳለፍነው ቅዳሜና እሁድ ብቻ መሆኑ ተገልጿል። በአንድ ሳምንት ውስጥም በደረሰ አደጋ ከ15 እስከ 51 ዓመት ዕድሜ ክልል ላይ የሚገኙ ሰዎች ህይወታቸው ማለፉን የኦሮሚያ ክልል የትራፊክ ቁጥጥር ክፍል ባለሙያ የሆኑት ኢንስፔክተር መሰል አበራ ለብስራት ራዲዮና ቴሌቪዥን ተናግሯል። አደጋዎቹ የተከሰቱት በቀንና በሌሊቱ ክፍለ ጊዜ ሲሆን አደጋውን ያደረሱት ደግሞ ወንድ አሽከርካሪዎች ናቸው። አደጋዎቹ በቦረና፣ ሰሜን ሸዋ፣ ምስራቅ አርሲ፣ ቄለሞለጋና ኤሊባቡር ዞኖች የተከሰቱም ናቸው። የሞት አደጋዎቹ የደረሱትም በጭነት በህዝብ ማመላለሻ በባለሶስት እግር ባጃጅና በሞተር ሳይክል የተከሰቱ መሆናቸው ተገልጿል። የአደጋዎቹ መንስኤዎችም ያለመንጃ ፈቃድ ማሽከርከር፣ ከፍጥነት ወሰን በላይ ማሽከርከር፣ ለእግረኛ ቅድሚያ አለመስጠት፣ የቴክኒክ ችግር፣ ለተሽከርካሪ ቅድሚያ አለመስጠት እናም ርቀትን ጠብቆ አለማሽከርከር መሆኑን ኢንስፔክተር መሰላ አበራ ለብስራት ራዲዮና ቴሌቪዥን ተናግረዋል። መረጃው የሳምራዊ ስዩም ነው። የእስራኤል ፖለቲከኛ ለጋዛ የሰብአዊ እርዳታ መስጠት የለብንም አሉ። የእስራኤል የቀኝ አክራሪ ብሔራዊ ደህንነት ሚኒስትር ኢታማር ቤን ጊቨር በምስራቅ ኢየሩሳሌም ላይ በተካሄደው አወዛጋቢ የኢየሩሳሌም ቀን ሰልፍ ላይ ለተሳተፈው ህዝብ ንግግር አድርገዋል። ቤን ጊቨር በጋዛ ሰርጥ ላይ ስላለው ጦርነት ሲናገሩ ይህ ድል ወደፊት መቀጠል አለበት፣ መወሰድም አለበት ወደ ጋዛ ገብተን እናሸንፋለን ማለታቸውን ደ ታይምስ ኦፍ እስራኤል ዘግቧል። ቤን ጊቨር እስራኤል ወደ ጋዛ ሰርጥ የሚገቡ ምግቦች ላይ አጠቃላይ እገዳውን ለማንሳት የምታደርገው ጥረት ያላቸውን ተቃውሞም ገልጸዋል። አክለውም ውድ ጠቅላይ ሚኒስትር፣ ሰብአዊ እርዳታን ልንሰጣቸው አይገባም፣ ነዳጅ ልንሰጣቸውም አይገባም። ጠላቶቻችን የሚገባቸው ጥይት ጭንቅላታቸው ላይ መተኮስ ብቻ ነው ብለዋል። የእስራኤል የገንዘብ ሚኒስትርን በሺዎች ለሚቆጠሩት ሰዎች ጋዛን ነጻ እናወጣለን ሲል መናገሩ ተዘግቧል። በሌላ መረጃ የቀድሞ የዩኤንአርኤ ቃል አቀባይ ክሪስ ጉነስ በጋዛ ውስጥ እርዳታን ለማድረስ የተደረገው አዲስ እቅድ የእርዳታ እጥበት ነው ብለዋል። ጉኒዝ በቀላሉ የሰብአዊ እርዳታን በመጠቀም የዘር ማጽዳትና የዘር ማጥፋት ወንጀልን ለማረሳሳት ብቻ ነው ብለዋል። ጉነስ አክለውም በጋዛ ሂዩማኒቴሪያን ፋውንዴሽን የሚመራው ይህ እቅድ ሌሎች አስከፊ መዘዞችን ሊያስከትል ይችላልም ብለዋል። ለተርኪዎች የሚሰጠው የእርዳታ ንዑስ ኮንትራት ባለፈው ዓመት የካቲት ወር ላይ ያየነው አይነት አደጋ ነውም ብለዋል። የቻይና ንብረት የሆነው የተሽከርካሪ አምራቹ ቮልቮ ሶስት ሺ ሰራተኞችን ሊቀንስ ነው። ዋና መቀመጫውን ስዊድን ያደረገው ቮልቮ ወጪን በመቀነስ እቅዱን ወደ 3000 የሚጠጉ ሰራተኞችን ከስራ ገበታ እንደሚያሰናብት አስታውቋል። ድርጅቱ እንደገለጸው ከስራ መባረሩ በዋናነት በስዊድን ውስጥ በቢሮ ላይ የተመሰረቱ ስራዎች ላይ ተጽዕኖ ያሳድራል። ይህም 15 በመቶ ያህሉን ሰራተኞች የሚወክል ቁጥር ነው። ባለፈው ወር በቻይናው ጄሊ ሆልዲንግ ባለቤትነት የተያዘው ቮልቮ መኪኖች 18 ቢሊዮን የስዊድን ክሮኖር የድርጊት እቅድ በማጽደቅ እቅዱን ለማቀላጠፍ እንደሚሰራም አስታውቋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከውጭ ሚገቡ በሚገቡ መኪኖች ላይ የጣሉት ከ ሃያ አምስት በመቶ ታሪፍ ከፍተኛ የቁሳቁስ ዋጋና በአውሮፓ ያለው የሽያጭ መጠን መቀነስን ጨምሮ የዓለም የሞተር ኢንዱስትሪ እንቀጣጠሙም አድርጓል። የቮልቮ መኪናዎች ዋና ስራ አስፈጻሚ ሀካን ሳሙኤልሰን ኢንዱስትሪውን ያጋጠመውን አስቸጋሪ ወቅት ለስራ ቅነሳው ምክንያት መሆኑን ጠቁመዋል። ዛሬ የታወጁትን ድርጊቶች ከባድ ውሳኔዎች ነበሩ፣ ነገር ግን የበለጠ ጠንካራናም የቮልቮ መኪኖችን ስንገነባ አስፈላጊ እርምጃዎች ናቸው ሲሉም በመግለጫቸው ላይ ተናግረዋል። በዚህ ወር መጀመሪያ ላይ ኩባንያው ለኤፕሪል የሚያቀርበው ዓለም አቀፍ ሽያጩ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ11 በመቶም ቀንሷል። የቮልቮ መኪኖችም ዋና መስሪያ ቤትናም የልማት ቢሮዎች በጎንተንበርግ ስዊድን ውስጥ ይገኛሉ። ስዊድን፣ ቤልጅየም፣ ቻይናና አሜሪካ ውስጥም ዋና ዋና የምርት ፋብሪካዎችም አሉት። ኩባንያው እንደ ኢሮፒያን አቆጣጠር በ2010 በአሜሪካ የሞተር ኢንዱስትሪዎች ግዙፍ ፎርድ አማካኝነት ለቻይናው ጂሊ መሸጡም ይታወሳል። እንደ ኢሮፒያን አቆጣጠር በ2021 ቮልቮ እንዳስታወቀው ሁሉንም የሚያመርታቸውን መኪኖችን በ2030 ወደ ኤሌክትሪክ እንደሚቀይርም አስታውቋል።